ጤና ይስጥልኝ፣ የተከበራችሁና የተወዳቸው የኢትዮ ኒውስ ቤተሰቦች፣ እንደምንላችሁ። የዕለት ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማራ ዜናዎችን እነግራችኋለሁ፣ አብራችሁ ቆዩም። የአውሮፓ ህብረት፣ የአብይ አህመድ የቀይ ባህር ፕሮጀክት ህብረቱ በቀጠናው ላይ ባለው ጥቅምና ደህንነት ላይ አደጋ እንደደቀነበት አስታውቋል። የአውሮፓ ህብረት፣ በኢትዮጵያ ኤርትራ ብሎም በኢትዮጵያና ግብፅ መካከል አዲስ ውጥረት ሰፍነዋል ያለ ሲሆን ይህ ውጥረት ሶማሊያን የጨመረ ነው ማለት በቀጠናው የአውሮፓን ጥቅም የሚነካ አደጋ እየተከሰተ ነው ብሏል። በሌላ በኩል ደግሞ የአሜሪካ ህግ መወሰኛ ምክር ቤት የኢትዮጵያና የኤርትራ ግንኙነት ወደሚፈነዳ አደጋ ተሻግሯል ብሏል። የአሜሪካ ህግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ባደረገው ውይይት በኢትዮጵያና በኤርትራ መካከል ያለው ውጥረት ዋነኛ መንስኤም የፕሪቶሪያ ውል አለመፈጸም ነው ብሏን። በዝርዝር እናያለን። በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ከባድ ውጊያ ዛሬም ቀጥሏል። በራያ ቆቦ ዋጃና አካባቢውም መድፍ ጨምሮ በከባድ መሳሪያ ተኩስ ሌሊቱን በስጋት ማራቸውን ደግሞ ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ደግሞ በአንድ አውደ ውጊያ ብቻ ከ15 በላይ የአገዛዝ ወታደሮች ገድያለሁ ብሏል። ከተሞችንም ተቆጣጥረናል ነው ያለው። የአገዛዙ ጦር ሰሜን ምዕራብ እዝ አዛዥ ሌተራል ጀነራል ብርሃኑ በቀለ በኩላቸው ጽንፈኛ ያሉትን ኃይል ከታሪካዊ ጠላቶቻችን ጋር አብሮ የሚሰራ ቅጥረኛ ነው ሲሉ ኮንኗል። በዝርዝር እንመለከታለን። የብልጽግናው መንግስት በአፋር ክልል ህዋትን በትጥቅ የሚታገል አዲስ ወታደራዊ ኃይል እያደራጀ እንደሚገኝ ተጋለጠ። ይህ በአፋር ክልል የትግራይ ወታደራዊ ኃይልን በትጥቅ የሚታገል አዲስ ታጣቂ ኃይል የነጌታቸው ረዳ ቡድንን በመደገፍ የሚደራጅ ነው የተባለ ሲሆን አዲሱ ኃይል በትጥቅና በቦታው ከብልጽግና ድጋፍ እየተደረገለት እንደሚገኝ በመሆኑም በላይ በትግራይ ሰራዊት ከድተው የሚቀላቀሉበትን መንገድ እያመቻቸ ይገኛል ተብሏል። ይህ በእንዲህ እንዳለ ህወሓትን የሚቃወሙና ለአንድ ቡድን ፍላጎት ሰላማችን ልናጣ አይገባም የሚል መፈክር የተደመጠበት ሰላማዊ ሰልፍ ዛሬ በደቡባዊ ትግራይ ዞን ማይጨው ተካሂዷል። ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮን ከሚያስፈጽም ኃይል ጋር ግንኙነት የለንም በማለት ነዋሪዎቹ ሲናገሩ ተደምጠዋል። ዝርዝር አዘጋጅተናል። አገዛዞ ወደ አገር እንዳይገቡ ክልክሏቸው የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስት ሊቃነ ጳጳሳት ወደ ኢትዮጵያ ገብተዋል። ብፁዕ አቡነ ጴጥሮስን ጨምሮ ሶስቱ ብፁዓን አባቶች ኢትዮጵያ ሲገቡ ቅዱስ ሲኖዶስ በመግለጫ ተቀብሏቸዋል። ቅዱስ ሲኖዶስ መንግስት ይህን ውሳኔ የወሰነው የአገሪቱን ሰላም ለማጽናትና ተቋማት ከፍተኛ ሚና እንዲወጡ ከመመኘት ነው ብሏን። በዚህም ላይ ተጨማሪ ያለን፣ አሜሪካና ኢራን የኒውክሊየር ስምምነት ላይ ለመድረስ መቃረባቸው ተሰማ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ከዩናይትድ ስቴትስ ጋር በኒውክሊየር ፕሮግራሞቿ ላይ በቀረቡት መደራደሪያዎች ለመስማማት መቃረቧን ተናግረዋል። ትራምፕ በተለያዩ ጉዳዮች ላይ በዓለም አቀፍ ደረጃ ጫፍ ላይ ደርሰናል ቢሎም እስካሁን ይህን የተባለ ስኬት ግን አላሳዩም። ይህ የኢራን ጉዳይስ እንዴት ነው የሚለውን በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ። ቲዮኒሱን ሰብስክራይብ በማድረግ አብራችሁ ይቆዩ። የአውሮፓ ህብረት የአብይ አህመድ የቀይ ባህር ፕሮጀክት ህብረቱ በቀጠናው ላይ ባለው ጥቅም እና ደህንነት ላይ አደጋ እንደደቀን አስታውቋል። የአውሮፓ ህብረት በኢትዮጵያ ኤርትራ ብሎም በኢትዮጵያና ግብፅ መካከል አዲስ ውጥረት ሰፍኗል ያለ ሲሆን ይህ ውጥረት ሶማሊያን የጨመረ ነው ማለት በቀጠናው የአውሮፓን ጥቅም የሚነካ አደጋ እየተከሰተ ነው ብሏል። በሌላ በኩል የአሜሪካ ህግ መወሰኛ ምክር ቤት በኢትዮጵያና የኤርትራ ግንኙነት ወደሚፈነዳ አዲስ አደጋ ተሻግሯል ብሏል። የአሜሪካ ህግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ባደረገው ውይይት በኢትዮጵያና በኤርትራ መካከል ያለው ውጥረት ዙሪያ ላይ ውይይት አድርጓል። የአብይ አህመድ አገዛዝ በአፍሪካ ቀንድና በቀይ ባህር ቀጠና የራሱን ዜጎች ጥቅም ያሳጣ የውስጥ ጦርነት ማካሄዱን ቀጥሏል። በዚህም በሚሊዮኖች የሚቆጠሩ የራሱ ዜጎችን የገደለ ሲሆን ከአምስት ሚሊዮን በላይ ዜጎችን ደግሞ አፈናቅሏል። አገዛዙ በዚህ በቀጠለው የውስጥ ጦርነት በአስር ቢሊዮን ዶላሮች የሚቆጠር ሀብትን ያወደመ ሲሆን ለቀጠናው ደህንነትና ለዓለም ሰላም ደግሞ ተጨባጭ ስጋት ፈጥሯል። በተለይም ላለፉት አምስት ዓመታት የተከተለው የዲፕሎማሲ ጎዳና ከጎረቤት ሀገራት ጋር ለጦርነትና ለዓለም አቀፍ ወንጀል እንዲሁም ተያይዞ መጥፋት ያደረገበት ብቁ ያደረገበት ሲሆን ኢትዮጵያ በቀይ ባህር ላይ ወደብ እንዲኖራት አደርጋለሁ በሚለው አዲስ ሀሳቡ ደግሞ ተጨማሪ አደጋዎችን ለሀገሪቱ ደቅኗል። በዚህም የተሳሳተ የዲፕሎማሲ ጉዞው የሀገሪቱ ነባርና አዳዲስ ጠላቶችን ባህር ላይ ማሰለፍ የቻለው የዐብይ አመድ አገዛዝ የሀያላን ሀገራትና ተቋማትን ጥቅምና ፍላጎት የሚጣረስ ብሎም በቀጣ ጥቅማቸውን የሚያሳጣ አዲስ ጦርነት፣ ግጭት እየፈጠረም ይገኛል የተባለው የአውሮፓ ህብረትና አሜሪካ አሁን የዐብይ አመድ አገዛዝ ከኤርትራና ከግብፅ መሰል ሀገራት ጋራ የገባበት ግልጽ ወታደራዊ ውጥረት ጥቅማቸውን ነካባቸው መናገር ጀምረዋል ባለፉት ዓመታት የበጀት ድጋፍን ጨምሮ በርካታ ትብብሮች በተፈጸሙ ወንጀሎች ምክንያት ለኢትዮጵያ መስጠት ያቆሙ የአውሮፓ ህብረት ጥቅሜን ያሳጣኛል ያለው አዲስ የቀጠናው ውጥረት አሳሳቢ ነው ብሏል ህብረቱ በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ግብጽ መካከል በቀይ ባህር አካባቢ የሰፈነው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት ደቅኗል ማለት ሪፖርት አውጥቷል ይህ አደጋ እንደተደቀነበት የአውሮፓ ህብረት የውጭ ግንኙነት ካውንስል ሰሞኑን ባወጣው ሪፖርት ያመለከተ ሲሆን ካውንስሉም እዚህ ሪፖርቱ ውጥረቱ ወደ ሌሎች የአፍሪካ ቀንድ ክፍሎች እየተጋባ መሆኑንና ወደብ አገኛለሁ በሚል ዐብይ አህመድ ሉዓላዊነቷን የጣሰባትና ሊወጋት ዝግጅት ያደረገባት ሶማሊያን ጨምሮ በቀጠናው ወደባሳ አለመረጋጋት ሊከተል እንደሚችል ስጋት አለኝ ብሏል። አውሮፓ ህብረት ካውንስል ዐብይ በጉልበት ሞክሮ አልሆን ሲለው በቱርክ አደራዳሪነት የገባውን አዲስ የአንካራ ሳሪውል በመጥቀስ በኢትዮጵያና ሶማሊያ መካከል የተደረሰው የባህር በር ስምምነት ደግፋለሁ ካለ በኋላ ህብረቱ በኢትዮጵያና ጎረቤቶች መካከል ያለውን ውጥረት እንዲረግብ ጥረት እንዲያደርግና ሁለቱ ሀገራት የንግድ ኮሪደር እንዲገነቡ ጭምር እንዲደግፍ ጭምር ካውንስሉ መክሯል። በቀጠናው ያለው ጥቅም ለማስከበር ችግሮችን መፍታት የሚያስችሉ እርምጃዎች መወሰድ ወይንም መደገፍ አማራጭ አድርጋለሁ ያለው አውሮፓ ህብረት የአፍሪካ ቀንድ የቀይ ባህር ቀጠና በኢትዮጵያና ኤርትራ፣ እንዲሁም በኢትዮጵያና ግብጽ ወታደራዊ ውጥረት አደጋ ተደቅኖበታል በማለት በግልጽ ተወያይተዋል። በሌላ በኩል የአሜሪካ ህግ መወሰኛ ምክር ቤት በኢትዮጵያና በኤርትራ መካከል ያለው ውጥረት አሳሳቢ ነው ብሏል። የህግ መወሰኛ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ ከሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ በተለይም በኢትዮጵያና ኤርትራ ውጥረት ዙሪያ ልዩ የመስማትና የማብራራት መድረክ አካሂዷል። በዚህ የስሚ መድረክ ላይ ማብራሪያ የሰጡት የአሜሪካ ውጭ ግንኙነት ካውንስል ባለሙያዎች በኢትዮጵያና ኤርትራ መካከል ያለውን ሰላም አስተማማኝ እንዳልሆነና ይልቁንም በመፈንዳት ቋፍ ላይ የሚገኝ መሆኑን በግልጽ አስረድተዋል። ለሁለቱ ሀገራት ውጥረት ዋነኛው ምክንያት የኢትዮጵያ መንግስትና ህዋት የተፈራረሙት የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ አለመሆኑና የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው እንደሆነ ባለሙያዎች ጠቅሰዋል። የግጭት ማቆም ስምምነቱ አጣብቂኝ ውስጥ ገብተዋል ያሉት ባለሙያዎቹም ለተግባራዊነቱ ዓለም አቀፍ ፊት ያስፈልጋል ሲሉ መክረዋል። ይህ ሁሉ እየተባለ ባለበት ሁኔታ የፕሪቶሪያው ስምነት ከፈረሙት አንዱ ህጋዊ ድርጅት ህዋት ሰውነቱን በህግ ማጣቱን የብልጽግናው መንግስት በትላንትናው ዕለት አስታውቋል። በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በከባድ መሳሪያ ጭምር ታግዞ ቀጥሏል። በራያ ቆቦና ዋጃ ዋጅ አካባቢ መድፍን ጨምሮ ከባድ መሳሪያ ተኩስ ሌሊቱን በስጋት ማድራቸውን ነዋሪዎች ናቸው የተናገሩትም። የአማራ ፋኖ ብሔራዊ ኃይል አፋብኃ ደግሞ በአንድ አውደ ውጊያ ብቻም ከመቶ አምስት በላይ የአገዛዙ ወታደሮች መገደላቸውን አስታውቋል። ከተሞችን ተቆጣጥረናል ያለው ደግሞ ይህ ድርጅት ነው። የአገዛዙ ጦር ሰሜን ምዕራብ እዝ አዛዥ ሌተራል ጀነራል ብርሃኑ በቀለ በኩላቸውም በኩላቸውም ጽንፈኛ ያሉት ኃይል ከታሪካዊ ጠላቶቻችን ጋር አብሮ የሚሰራ ቅጥረኛ ነው ሲል ግንቦት 6 ቀን ለግንቦት 7 2017 ዓ ም ሌሊቱን የሰሜን ወሎ ዞን ቆቦ ቀጠና በመድፍና ሌሎች ከባድ መሳሪያዎች ተኩስ ሲናጥ ማደሩን ነዋሪዎች ለኢትዮ ኒውስ ተናግረዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ኮር አንድ ሐውጃኖ ክፍለ ጦር በበኩሉ ራያ ቆቦ ጮቤ በርና ዋጃ ከተማ አካባቢ ዋልካ መንደር ላይ ከሌሊቱ ሰባት ሰዓት እስከ ንጋት 11 ሰዓት ከአገዛዙ ጦር ጋራ ከባድ ውጊያ ሲያደርግ ማደሩን አስታውቋል። በዚህ ከባድ ውጊያ በርካታ የአገዛዙ ወታደሮች መደምሰሳቸውን የገለጸው አፋብኃ ሌሊት ሰባት ሰዓት ላይ ራያ ቆቦ ጮቤበር፣ ጥቁር አስፓልት ግራና ቀኝ ያሉ ተራራማ ስፍራዎች ከተገነባ የአገዛዙ ከባድ ኮንክሪት ምሽግ ድረስ በመግባት ታላቅ ጀብድ በፋኖ ተፈጽሟ ሲል አስታውቋል። የአገዛዙ ጦር ምሽጉ ድረስ የተከፈተበትን ከባድ ውጊያ ተከትሎም ተጨማሪ ኃይል ከራያ ለማጣ ለማስጠጋት ሲሞክር ዋጃ ከተማ መግቢያ ዋልካ መንደር ላይ በደፈጣ ተመትቶ ወደ መጣበት አለማጣ ለመመለስ መገደዱ ታውቋል። ይህ ከባድ የፋኖ ውጊያ ተከትሎ የአገዛዝ ጦር መድፍን ጨምሮ ከባድ መሳሪያዎችን ወደ ተለያዩ አቅጣጫዎች መተኮሱን ህዝብ ሲያሸብር ማደሩን የቆቦና ዋጃ ከተማ ነዋሪዎች ለኢትዮ ኒውስ ጨምሮ ተናግሯል። በተለይም ከሌሊቱ ዘጠኝ ሰዓት ተኩል ጀምሮ ቆቦ ከተማ ህዝብ በተኛበት በርካታ ጊዜ መድፍ በመተኮስ በህዝቡ ላይ ስጋት ፈጥሮ አድሯል ብለዋል። በተያያዘም በትላንትናው ዕለት በዚህ በሰሜን ወሎ ዞን ራያ ቀጠና አባርጎ የተባለ አካባቢ በሁለት ፓትሮሎች ታጅበው ይጓዙ የነበሩ ከፍተኛ የአገዛዝ ወታደሮች ላይ ፋኖ በከፈተው የደፍጣ ተኩስ አመራሩን ጨምሮ በርካቶች ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ አስታውቋል። ሆኖም አፋብኃ በደፍጣ ጥቃት የተገደሉ የአገዛዙ አመራሮች ማንነት ግን አልገለጸም። በተጨማሪም በወሎ ቀጠና ደላንታ ወረዳ ተንቦኮ የተባለ አካባቢ ከባድ ውጊያ መደረጉም ተሰምቷል። በዚህ ውጊያ ከፍተኛ ሰብአዊ እና ቁሳዊ ጉዳት መረሱም ኔ ለማወቅ የተቻሉ። በተመሳሳይ በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ቀጠና በአንድ አውደ ውጊያ ብቻ 17 የአገዛዙ ወታደሮች ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ አስታውቋል። በዚህ ለሰዓታት በቀጠለ ውጊያ የአፋብኃ ጎንደር አንደኛና ሁለተኛ ኮሮች በጥምር ሆነው የአገዛዙ ጦር ላይ ከባድ ወታደራዊ ጉዳት አርሰውበታል ነው ያለው አፋብኃ የዚህን የአለፋ ሻውራ ውጊያ በተመለከተ የአገዛዝ ጦር በዘጠኝ ጀልባ ተጭኖ የመጣው የጽንፈኛውን ቡድን ደመሰስኩ ሲል አስታውቋል። ከደቡብ ጎንደር አቅጣጫ አሰባስበው በጣና ሐይቅ በጀልባ ተጭኖ ሰሜን ጎጃም አቸፈር አዋሳኝ ማዕከላዊ ጎንደር አለፋ ወረዳ አቻም አንጉር ቀበሌ በተደረገ ውጊያ 41 በመግደል ሀያ ደግሞ አቁስ ያለው ሲል ነው አገዛዙ ያስታወቀው። በተመሳሳይ በዚሁ ማዕከላዊ ጎንደር ዞን በለሳ ቀጠና ጎኋላ ከተማ አቅራቢያ በፋኖ ኃይሎች በተፈጸመ የደፈጣ ጥቃት የአገዛዙ ጦር ላይ ከፍተኛ ሰብዓዊና ቁሳዊ ጉዳት ማረሳቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። በተመሳሳይ በምስራቅ ጎጃም ዞን ዛሬ ከንጋት ጀምሮ በአሶሊበን ወረዳ ኮርክ፣ ደን የጁቤ ከተሞች እንዲሁም አነደድ ወረዳ አንበር ከተማ ላይ በተደረገ ውጊያ ከፍተኛ ሰብዓዊ እና ቁሳዊ ጉዳትን መዝገቡን የአማራ ፋኖ ብሔራዊ ኃይል ሐዲስ ዓለማየሁ ክፍለ ጦር ነው ያስታወቀው። የፋኖ ኃይሎቹ ወደ ከተሞቹ በተመሳሳይ ሰዓት ዘልቀው መግባት የአገዛዝ ጦር ላይ ድንገተኛ ውጊያ መክፈታቸው የታወቀ ሲሆን በዚህም ከፍተኛ ቁጥር ያለው የአገዛዝ ወታደር ተደምሷል ሲል ነው የአማራ ፋኖ ብሔራዊ ኃይል ያስታወቀው። በየጁቤ ኮርክና ደን እንዲሁም አንበር ከተሞች በተመሳሳይ ሰዓት ውጊያ የተከፈተው የአገዛዝ ጦር ተጨማሪ ኃይል ከደብረ ማርቆስ ሉማሜ እና የትኖር ለመንቀሳቀስ ቢሞክርም በደፈጣ ጥቃት ተከፍቶበታል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በዚህ ውጊያ ሶስት የብልጽግና አመራሮች በፋኖ መያዛቸው የተሰማ ሲሆን ከፍተኛ ቁጥር ያለው የጦር መሳሪያም ተማርኳል ሲል አማራ ፋኖ ብሔራዊ ኃይል አስታውቋል። በሌላ በኩል በስናን ወረዳ ረቡ ገበያ ከሚገኘው የአገዛዝ ጦር ጊዜያዊ ካምፕ መውጣት የሰባ ሁለተኛ ክፍለ ጦር አንደኛ ሬጅመንት አባላት የሆኑት ሀምሳ አለቃ መሳፍንት ነጋሽ ጨምሮ በርካቶች ወደ ፋኖ መቀላቀላቸውን የቴዩኒስ የመረጃ ምንጮች ተናግረዋል። በባህር ዳር ከተማ ዙሪያ ደግሞ ፋኖ ከህዝብ የቀረበለት ቆማ ተከትሎም አሰሳ በማድረግ በህዝብ ላይ የዘረፋና የእገታ ወንጀል ሲፈጽሙ የነበሩ ተጠርጣሪዎችን ይዣለሁ ብሏል። በዚህ አሰሳት ከተሽከርካሪዎች ጭምር በመጠቀም ከቦታ ቦታ እየተዘዋወሩ ወንጀል ሲፈጽሙና ህዝቡን ሲያማሩ የነበሩ ናቸው የተባሉ ዋና ሳጅን ዮሐንስ በላቸውን ጨምሮ አራት ተጠርጣሪዎች ከነትጥቃቸው በፋኑ ኃይሎች መያዛቸውን ነው የመረጃ ምንጮች የተናገሩትም። ተጠርጣሪዎችን ለማያዝ በተደረገው የተኩስ ልውውጥ የዘረፋ እና እገታ አስተባባሪ ነበር የተባለው ዋና ሳጅን ዮሐንስ በላቸው መገደሉንም የፋኑ የመረጃ ምንጮች ተናግረዋል። በሌላ በኩል በክሉ በቀጠለው ጦርነት ሙሉ ጦሩን ይዞ እየተዋጋ የሚገኘው የአገዛዝ ጦር ሰሜን ምዕራብ እዛዛዥ ሌተራል ጀነራል ብርሃኑ በቀለ እዛችን የጽንፈኛውን ኃይል አከርካሪ በመስበር የቀጠናውን ሰላም አስተማማኝ ማድረግ ችሏል ሲሉ ተናግረዋል። በአንድ አውደ ውጊያ በሰዓታት ጊዜ ውስጥ ባለፋ ወረዳ 17 ወታደሮቻቸውን በፋኖ ባጡበት ተመሳሳይ ዕለት ሌተራል ጀነራል ብርሃኑ በቀለ ጽንፈኛውን አከርካሪ ሰበርን የሚል የተለመደ ዲስኩራቸውን አሰምተዋል ነው የተባለው። ብርሃኑ በቀለ አክለውም ጽንፈኛ ያሉት ኃይል ከታሪካዊ ጠላቶቻችን ጋር አብሮ የሚሰራ ቅጥረኛ ነው ሲሉ የወንጅለዋል። የክልሉን ህግ ማስከበር ተልዕኮ ሲሉ የጠሩት ጦርነትም ተጠናክሮ ይቀጥላል ሲሉ ሲሉ ዝተዋል። የብልጽግናው መንግስት በአፋር ክልል ህዋትን በትጥቅ የሚታገል አዲስ ወታደራዊ ኃይል እያደራጀ እንደሚገኝ ተጋለጠ። ይህ በአፋር ክልል የትግራይ ወታደራዊ ኃይልም በትጥቅ የሚታገል አዲስ ታጣቂ ኃይል የእናቶ ጌታቸው ረዳ ቡድን ለመደገፍ የሚደራጅን የተባለ ሲሆን አዲሱ ኃይል በትጥቅና በቦታ ከብልጽግና ድጋፍ እየተደረገለት የሚገኝ ሲሆን ከዚህም በላይ በትግራይ ሰራዊት ከድተው የሚቀላቀሉበትን መንገድ የሚያመቻችና ሆን ብሎ የሚስብ ስራ እየሰራ ይገኛል ተብሏል። ይህ በእንዲህ እንዳለ ህዋትን የሚቃወምና ለአንድ ቡድን ፍላጎት ሰላማችን ልናጣ አይገባም የሚል መፈክር የተደመጠበት ሰላማዊ ሰልፍ በደቡብ ትግራይ ማይጮው ዛሬ ተካሂዷል። ኋላ ቀር አስተሳሰብ እንቃወማለን፣ የሻዕቢያ ተልዕኮን ከሚያስፈጽም ኃይል ጋር ግንኙነት የለንም በማለት ነዋሪዎቹ በሰልፉ ጠይቀዋል። አፍሪካን ኢንቴሊጀንስ እንዳጋለጠው ከሆነም አቶ ጌታቸው ረዳ ወደ አዲስ አበባ የሳቡ የብልጽግናው አገዛዝ የእሱን ደጋፊ ወታደራዊ ኃይሎችና ታጣቂዎችን በአፋር ለውጊያ እያደራጀ ይገኛል ብሏል። በህዋት መካከል የተፈጠረውን ክፍል መነሻ ማድረግ ዐብይ አህመድ በህዋት ላይ ወታደራዊ እርምጃ ወይም ውጊያ የሚከፍቱ የትግራይ ሰራዊት አባላትን በአዲስ ሽምቅ ውጊያ እያሰለጠነ ይገኛል የተባለው የአቶ ጌታቸው ረዳ የህዋት ቡድን የደገፉና በህዋት ላይ ያላቸውን ችግር በሰላም አይፈታም በሚል ግልጽ ተቃውሞ ያላቸው የትግራይ ሰራዊት አባላት ነፃ መሬት እያሉ ወደሚጠሩት ቦታ በመሄድ በትግራይ ሰራዊት ላይ ውጊያ ለመክፈት ወይም በትግራይ ክልል በትጥቅ የተደገፈ የፖለቲካ ትግል ለማድረግ በአገዛዙ አማካኝነት እየተራጁ ይገኛሉ ተብሏል። በዋናነት የትግራይ ሰራዊት አባላት የነበሩ መካከለኛ አመራሮችን ጨምሮ የተሰባሰቡበት ነው የተባለው ይህ የትግራይ የትጥቅ ትግል አዲስ ቡድን መቀመጫውን በአፋር ያደረገ ሲሆን፣ ወጣቶች ከሰራዊቱ እየጠፉ ከነትጥቃቸው እንዲሁም ከምሪያ ቦታቸው እየወጡ የሚቀላቀሉበትን ሁኔታ ፈጥሯል ይላል ዘገባው። ይህም የብልጽግናው አገዛዝ በዋናነት ትጥቅና ስንቅ እንዲሁም ደሞዝ እየከፈለ ይገኛል ተብሏል። የብልጽግናው መሪ ዐብይ አህመድ አስቀድሞ ህወሓትን ለማጥፋት የከፈተ ውጊያም በጋራ ሆነው የመከቱና የፕሪቶሪያውን ስምነት እንዲመጣ ያደረጉ እነዚህ ተዋጊዎች በአሁኑ ሰዓት በመቀሌ የፖለቲካና ወታደራዊ አመራሮች መካከል የተፈጠረውን ልዩነትና የግል የፖለቲካ እምነት መሰረት አድርገው ለትግል በወጡበት በቀጥታ የብልጽግናው አገዛዝ ግልጽ ድጋፍና ስልጠና እየሰጣቸው ለዓላማዊ ያዘጋጃቸው ይገኛል ተብሏል። አብዛኛው በአፋሪ የተቀመጠው ይህ የትግራይ ታጣቂ የደቡባዊ የደቡብ ዞን ተወላጆች እንዳሉበት የተነገረ ሲሆን በተለምዶ ራያ ተብሎ የሚጠራው የደቡባዊ ዞን ተወላጆች ለአቶ ጌታቸው ረዳ ቡድን ድጋፍ ያላቸው መሆኑን ያሳያል ተብሏል። በዛሬው ዕለት በማይጨው ከተማ ነዋሪዎች የተቃውሞ ሰልፍ ያደረጉ ሲሆን ይህ ሰልፍም የዶክተር ደብረጽዮን ቡድን ያወገዘበት ሁኗል። የዞኑ አስተዳደር ባስተባበረው ሰልፍ የተገኙ ሰልፈኞቹም ምርጫችን ሰላም ነው፣ አስተዳደራችን የሚነካ ክፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብ እንቃወማለን፣ የሻዕቢያ ተልዕኮ ከሚያስፈጽም ኃይል ጋር ግንኙነት የለንም በማለት ነዋሪዎቹም በዞኑ አመራር አማካኝነት ድምጻቸውን አሰምተዋል። በርካታ ነዋሪዎቹ ተሳትፎበታል ማለት የትግራይ ሚዲያዎች ጭምር የዘገቡት ይህ የተቃውሞ ሰልፍ ከሰሞኑ ዶክተር ደብረጽዮን ገብረ ሚካኤል በደቡባዊ ዞን የካዲ ቡድን ኃይልን እናጸዳለን ወይም ዞኑን መልሰን በአዲስ አመራር እናደራጃለን ማለታቸውን ተከትሎ የመጣ ነው። የማይጨውና አካባቢ ነዋሪዎች ለአንድ ጠባብ ቡድን ፍላጎት ልንገዛ አይገባም፣ ትግራይ የአንድ ቡድን ሳትሆን የሁላችን ናት። የምንፈልገው ሰላም ነው። የአንድ ቡድን ፍላጎት ለማሳካት ተብሎ ሰላም ልናጣ አይገባም የሚሉና ሌሎች ጉዳዮችን የሚዳስሱ ነጥቦችን በሰልፉ ላይ በባነር አስተጋብተዋል። እናቶች በእንባ ጭምር መሬት እየተንከባለሉ ሰላም አምጣልን በማለት ላይ ያደረጉበት ይህ የተቃውሞ ሰልፍ ነው የተባለው ጉዳይ በአጠቃላይ የዞኑ አስተዳዳሪ አቶ ሀፍቱ ኪሮስን ጨምሮ በርካታ አመራሮች ተሳትፎበታል ተብሏል። በቦታው ላይ በመስዋዕትነት የተገኘውን ሰላም እንዲቀለበስ አንፈልግም፣ ሰላምን ለማጽናት እንሰራለን በልጆቻችን መስዋዕትነት የተገኘው ሰላም እንጠብቀዋለን ያሉት የዞኑ አስተዳዳሪ አቶ ሀፍቱ ኪሮስ ናቸው። ይህ በህወሓት መካከል የተፈጠረው ልዩነት ምክንያት አድርጎ የቀጠለው በህዝብ መካከል የሚታዩ የአሰላለፍ ልዩነት በአሁኑ ሰዓት የድጋፍና የተቃውሞ ሰልፎችን ከማድረግ የደረሰው ኗል በዚህ የፖለቲካ ልዩነት ውስጥ ያለው የህወሓት አጠቃላይ እንቅስቃሴ ሲሰሩ የነበሩት መካከል አቶ ጌታቸው ረዳና ጓዶቻቸው አዲስ የፖለቲካ ድርጅት እንመሰረታለን ያሉ ሲሆን የሚታገሉትን በዋናነት ነባሩ ድርጅታቸውን የሚመሩትን የፖለቲካ መሪዎችና አስተሳሰብ እንደሆነ ሲናገሩ ይደመጣሉ። ለዚህም እንደ አፍሪካን ኢንቴሊጀንስ ዘገባ ከሆነ የብልጽግናው አገዛዝ አዲስ ወታደራዊ ኃይል ባፋር እያደራጀ እገዛ ሊያደርግላቸው ዝግጅት አድርጓል። ህወሓት በትላንትናው እለት ከፓርቲነት መሰረዙ የታወጀው ይህን አስመልክቶ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ግን ያለው ነገር የለም። አገዛዙ ወደ ሀገር እንዳይገቡ ክልክሏቸው የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስት ሊቃነ ጳጳሳት ወደ ኢትዮጵያ ገብተዋል። ብፁዕ አቡነ ጴጥሮስን ጨምሮ ሶስት ብፁዓን አባቶች ኢትዮጵያ ሲገቡ ቅዱስ ሲኖዶስ መግለጫ ማውጣት መንግስትን አመስግኗል። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ ሶስት ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ በአዲስ አበባ ማለዳ ገብተዋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያም ደርሰዋል። ከእነዚህ መካከል ከዚህ በፊት ወደ ሀገር ሊገቡ ተብለው ከቦሌ ዓለም አቀፍ አየር ማረፊያም የተመለሱ ሶስት አቡነ ጴጥሮስም ዛሬ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና ሌሎች ሊቃነ ጳጳሳት አቀባበል አድርገውላቸዋል። አገዛዙ ከሳምንት በፊት በይፋ ባወጣው መግለጫ ሶስቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ አድርጋለሁ ብለዋል። አገዛዙ ይህንን ያደረገው ታዲያ የቤተክርስቲያኑ አባቶች በተደጋጋሚ ባደረጉት ጥረት ምክንያት ነው። ዛሬ ቅዱስ ሲኖዶስ ጉዳይን አስመልክቶ ባወጣው መግለጫ መንግስት ሀገራዊ ተቋማትን ለማጠናከ ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከትነው የሀገራችንን ሰላም ለማጽናት የቅዱስ ቤተክርስቲያናታችን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፍ መፍቀዱን ተረድተናል ሲል ገልጿል። አሜሪካና ኢራን የኒውክሌር ስምምነት ላይ ለመድረስ መቃረባቸው ተሰምተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከዩናይትድ ስቴትስ ጋራ በኒውክሊየር ፕሮግራሞቿ ላይ በቀረቡ መደራሪያዎች ለመስማማት መቃረቧን ተናግረዋል። ትራምፕ በሁለቱ ሀገራት መካከል የውርለት የተጠናቀው ንግግር በተመለከተ ሲገልጹም ለረጅም ጊዜ ሰላም በሚል በጣም ጠንከር ያለ ድርድር መደረጉን ተናግረዋል። ቀደም ብሎ የኢራን ጠቅላይ መሪ አማካሪ የሆኑ ግለሰብ ለኤንቢሲ ኒውስ ኢራን ማዕቀቦች የሚነሱ ከሆነ በኒውክሊየር ፕሮግራሞቿ ላይ ከስምምነት ለመድረስ ዝግጁ ናት ብሏል። ዩናይትድ ስቴትስ ኢራን የኒውክሊየር የጦር መሳሪያ ማምረት እንዳትችል ለማድረግ የምታበለጽገው ዩራኒየም እንድተው ትፈልጋለችም። ኢራን በየጊዜው ኒውክሌር ፕሮግራሞቿን በአጠቃላይ ለሰላማዊ ተግባራት የሚውሉ መሆናቸውን ትገልጻለች። በባህረ ሰላጤው ሀገራት ጉብኝት እያደርጉ የሚገኙት ዶናልድ ትራምፕ ሐሙስ እለት በኳታር እንደተናገሩት በኢራን የኒውክሌር ፕሮግራም ዙሪያ የሚደረገው ድርድር ወደ ስምንት ወደ ስምምነት እየተቃረበ በመሆኑም በቴህራን ኒውክሌር ፕሮግራም ላይ የሚፈጸመው ወታደራዊ ጥቃት ሊወገድ ይችላል ብለዋል። በድኋ ከንግዱ ማህበረሰብ ጋር ዊት ካድርጉ በኋላ በኢራን ውስጥ ምንም አይነት የኒውክሌር አቧራ አናስነሳም ሲሉ ተደምጠዋል። ይህን ማድረግ ሳያስፈልገን ያስፈልገን ስምምነት ለመድረስ እየተቃረብን ያለን ይመስለኛል። ዛሬ ስለ ኢራን ያለው ዜና አንብባችኋ ይሆናል። ባቀረብናቸው መደራደሪያዎች ሳይስማሙ አልቀረም ይላሉ ትራምፕ። ፕሬዚዳንቱ የቱን አስተያየት በግልጽ እንደጠቀሱ ግን ያሉት ነገር የለም። ነገር ግን የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ አማካሪ የሆኑት አሊ ሻማኪን አሜሪካ መገናኛ ብዙሃን ጋር በነበራቸው ቃለምልስ ላይ ቴህራን በኒውክሊየር ፕሮግራሟ ላይ የቀረቡ እገዳዎችን ሻማካኒ ለኢቢሲ ኒውስ እንዳሉት ከሆነ ኢራን በከፍተኛ ደረጃ የበለጸጉና እየተከማ ዩራኒየሞችን አሜሪካ የጣለችውን ማዕቀብ የምታነሳ ከሆነ ለመተው ዝግጁ ናት ብለዋል። በቴራን የኒውክሊየር ፕሮግራም ላይ የመጨረሻ ድርድር የተካሄደው እውርለት ሲሆን ሁለቱ ወገኖች ዳግም ለመገናኘት ከስምምነት ላይ ደርሰው ነበር። የአሜሪካ የመካከለኛው ምስራቅ ልኡክ ስቲቭ ዊትኮፍ ውይይቱ አበረታች ነበር ሲሉ፣ የኢራን ውጭ ጉዳይ ሚኒስትር አባስ አራንጋቺ ደግሞ አስቸጋሪ ነገር ግን ጠቃሚ እንደነበረ ገልጸዋል። ትራምፕ እንደ አውሮፓውያን አቆጣጠር በ2018 ኢራን ከሌሎች ሀያላን ሀገራት ጋር ከገባችው ስምምነት መውጣቱ ይታወሳል። ትራምፕ እንደ አውሮፓውያን አቆጣጠር በ2018 ኢራን ከሌሎች ሀያላን አገራት ጋር ከገባችበት ስምምነት አሜሪካን ማስወጣታቸው ይታወሳል። ፕሬዚዳንት ዶናልድ ትራምፕ በሚያዚያው ሬት የተጀመረውና በኢራን የኒውክሌር ፕሮግራም ላይ እየተካሄደ ያለው ውይይት የማይሳካ ከሆነ ወታደራዊ እርምጃ ለመውሰድ ዝተውም ነበርም። የተወዳችሁና የተከበራችሁ የቲዩኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።